ትዝታ ዘአራዳ የተከለከለው የኢትዮጵያ ታሪክ የአውሮፓ ሚስጥራዊ ማህበራት ድብቅ የኢትዮጵያ ፍላጎት ከ1133 እስከ 1333 በሚል ርዕስ በአሸናፊ ፈንቴ የተጻፈ መጽሐፍ ነው። ጸሐፊው ይህ ቀዳሚ ጥናት ከ1999 ዓ ም ጀምሮ ሲከወን የቆየ ሲሆን በእንግሊዝኛ ቋንቋ ላውድ ማውንቴንስ የተሰኘ ፕሮጀክት ስያሜ ተሰጥቶታል። ጥናቱ በኢትዮጵያ ጥንታዊ ታሪክና በመጽሐፍ ቅዱስ ትረካዎች ከዘፍጥረት እስከ መጽሐፈ ሳሙኤል ድረስ ያለውን ግንኙነት የሚመረምር ሲሆን በይዘት ደረጃ ከተጠናቀቀ ስምንት ዓመታት አልፈዋል። ጥናቱ ሲጀመር የአውሮፓ ምስጢራዊ ማኅበራት እንደ አውሮፓ አቆጣጠር ከ1133 እስከ 2017 ዓ ም ድረስ ለ900 ዓመታት ገደማ ያሳዩትን ስውር ፍላጎትና አደባ ለመዳሰስ ያሰበ ነበር። ነገር ግን የግንኙነት ታሪኮቹ በዚህ መልኩ ያልተነገሩና አዳዲስ ከመሆናቸውም በላይ ከየዘመኑ አበይት ዓለም አቀፍ ክንዋኔዎች ጋር የሚገናኙ ስለነበሩ ጥናቱን በሦስት ከፍሎ ማቅረብ ግድ ሆኗል። በዚህ ክፍል የተካተተው ታሪክ ከ1133 እስከ 1333 ዓ ም ድረስ ለሁለት መቶ ዓመታት የነበረውን ክንውን የሚዳስስ ነው ይላሉ በመቅድማቸው ላይ። የመጽሐፉን አዘጋጅ አቶ አሸናፊ ፈንቴንና መጽሐፉን እንድናገኝ ያገዙንን ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ምስጋና እያቀረብን ከመጽሐፉ ጥቂት መስመሮች አብረን እናድምጥ። በታሪክ የመስቀል ጦርነት ወይም ክሩሴድ በመባል የሚታወቀውን ምዕተ ዓመታት የፈጀ ጦርነት ተከትሎ የአውሮፓ ክርስቲያኖች ከ400 ዓመታት በላይ በሙስሊም ከሊፋዎች ስር ትተዳደር የነበረችውን የኢየሩሳሌም ከተማ በ1099 ዓ ም መቆጣጠር ችለዋል። ይህን ሁኔታ ተከትሎ 20 ዓመት ባልሞላ ጊዜ ውስጥ ደግሞ በታሪክ በውል በሚታወቅና በተሰነደ ሁኔታ የአውሮፓ ምስጢራዊ ማኅበራት ብቅ ማለት ጀምረዋል። ዓለም በቅጡ የዘገበችው ጉዳይ ባይሆንም ሚስጥራዊ ማኅበራቱ ኢትዮጵያን በተመለከተ ሌላ ውጫዊ ኃይል ይቅርና ኢትዮጵያ ራሷን በውል የማታቀውን አሊያም በጊዜ ሂደት የዘነጋችውን የራሷን ጥንታዊ ታሪክ ጠንቅቀው የተረዱ መሆናቸውን የሚያሳዩ በርካታ ሥራዎች አሏቸው። ኢትዮጵያ የቃል ኪዳኑ ታቦት መገኛ ናት ከሚለው መረጃ በተጨማሪ ገና ከ12ኛው መቶ ክፍለ ዘመን ጀምሮ ስለ ጥንታዊት ኢትዮጵያ ምን ዐይነት ሚስጥራትን ተረዱ የሚለውን ጉዳይ እንመልከት የቃል ኪዳኑ ታቦት ምስጢራዊ ማኅበራቱ ወደ ኢትዮጵያ የገሰግሱ ዘንድ ቅጽበታዊ ምክንያት ሆኗቸው ሊሆን ይችላል ነገር ግን እነዚህ ማኅበራት በ1118 ዓ ም በኢየሩሳሌም ከተማ ከተቋቋሙበት ቅጽበት አንስቶ በተለይም በሚቀጥሉት ሁለት መቶ ዓመታት ውስጥ ከኢትዮጵያ ጋር የነበራቸው ውጥረት የተሞላበት የግንኙነት ታሪክ ጉዳዩ ከታቦቱም የዘለለ መሆኑን የሚያሳይ ነው ይህ ውጥረት ደግሞ በእነዚህ 200 ዓመታት ብቻ የተገደበ ሳይሆን ዛሬም ድረስ የቀጠለና 800 ዓመታትን ያስቆጠረ ነው። የዛሬውን የምዕራቡ ዓለም የፖለቲካ ሐሳቢያዊ መሠረት ያስያዙት እነዚህ ምስጢራዊ ማኅበራት ደግሞ ብዙዎቹ እንደሚገምጡት በኢትዮጵያ ላይ ያላቸው ልዩ ፍላጎት ጂኦፖለቲካል ብቻ ሳይሆን ሃይማኖታዊ ወይም መንፈሳዊ መሆኑን የሚያሳዩ ብዙ ምልክቶች አሉ። በእርግጥም ኢትዮጵያ የራሷን ጥንታዊ ታሪክ አስመልክቶ የረሳቻቸውን እውነታዎች ጠንቅቀው የተረዱ ይመስላሉ። ኢትዮጵያ በሥነ ጽሑፍ ደረጃ የሚሆን በትውፊት ጥንታዊ ታሪኳን ከመጽሐፍ ቅዱስ ታሪኮች ጋር እያቆራኘች የምትገልጽ አገር ናት። ጥንታዊ የውጭ አገር መዛግብትም ይቺን ምድር ከቀደምት ሃይማኖቶችና ከጥንታዊነት ጋር እያያያዙ ይገልጻሉ። ኢትዮጵያና ኢትዮጵያውያን ከመጀመሪያው ሰው ዘር አዳም ጀምሮ እስከ እስልምና ሃይማኖት ድረስ አይተኪ ድርሻ እንደነበራት ያወሳሉ። እነዚህ ምንጮች በተለይ ደግሞ የኢትዮጵያ ብራናዎች በታሪክ ዘገባ ዙሪያ ብዙ ጥንቅጥ ያለባቸው ቢሆንም የዚያኑ ያህል በጣም አስገራሚና በቅርቡ የተረጋገጡ ሳይንሳዊ እውነታዎችንም የያዙ ናቸው። ከዚህ አንጻር ምንጮቹን እንዳሉ ገልብጦ የኢትዮጵያ ታሪክ ብሎ ማስቀመጥ አደገኛ የመሆኑን ያህል በውል ሳይመረመሩ በጅምላ መጣልም ትልቅ ድካም አለበት። የአገር ውስጥ ጸሐፍት በተለይም ደግሞ የቤተ ክህነት ምንጮች ኢትዮጵያ የሚለው መጠሪያ ኢትዮጵስ ከተባለው የኩሽ ልጅ እንደተወሰደ ይገልጻሉ። የአገሪቱ ስያሜም ከዚሁ መሥራች አባት እንደተወሰደ ይጽፋሉ። ዘመናዊ አጥኚዎች በአንጻሩ በስፋት እንደሚታወቀው የቃሉ ምንጭ ግሪክ እንደሆነና ትርጉሙም የተቃጠለ ወይም ጥቁር ፊት ያላቸው ሕዝቦች አገር ማለት እንደሆነ ይጠቅሳሉ። ከአቅጣጫ አንጻርም ቢሆን ጥንታዊ ግሪኮች ከግብፅ በስተደቡብ ያለውን የምሥራቅ አፍሪካ ክፍል ኢትዮጵያ ብለው ይጠሩት እንደነበረ ይታወቃል። ከግሪኮች በፊት ስለ ኢትዮጵያ መጽሐፍ የጀመሩት ጥንታዊ ግብፃውያን ደግሞ ይህንኑ አካባቢ ኩሽ ብለው ይጠሩት ነበር። ግሪኮቹ ይህንን ኩሽ የሚል ቃል ነው ኢትዮጵያ ብለው የተረጎሙት። የአረቢያ ምንጮችም ቢሆኑ አል ሐበሻ ብለው ይጠሩ የነበሩት የዛሬዋን ኢትዮጵያ ብቻ ሳይሆን ይህንኑ የምሥራቅ አፍሪካ አካባቢ ነበር። ኢትዮጵያ የሚለው የመጽሐፍ ቅዱስ ቃል የዛሬዋን ኢትዮጵያ ብቻ ሳይሆን ከአራትና አምስት ሺህ ዓመታት በፊት ጀምሮ ኩሽ በመባል ይታወቅ የነበረውን አጠቃላይ ምሥራቅ አፍሪካን የሚወክል እንደ ነበረ መናገር ይቻላል። ከጥንታዊ ሥነ ጽሑፎች በተጨማሪ አርኪዎሎጂውም ተመሳሳይ ታሪክ ይነግረናል። ከ1978 ዓ ም ጀምሮ መታተም የጀመረው ኒው ኢንተርናሽናል ቨርሽን የተባለው የመጽሐፍ ቅዱስ ቅጽ ኢትዮጵያ የሚለውን ቃል በአመዛኙ ሱዳን ብሎ ተርጉሞታል። ይህ አዲስ ትርጉም ሁሉንም ቃል በሱዳን አልጠቀም። በዘፍጥረት ምዕራፍ ሁለት ላይ እና በአዲስ ኪዳን ከጃንድረባው ጋር የተያያዙትን ታሪኮች ኢትዮጵያ ብሎ አስፍሯቸዋል። አጠቃላይ ኢትዮጵያ የሚለው የመጽሐፉ ቃል ግን በትክክልም ድሮ በጥቅሉ ኩሽ እየተባለ ይጠራ የነበረውን የምሥራቅ አፍሪካ ቀጠና እንደሚወክል መገንዘብ ያስፈልጋል፣ ይላሉ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚለው መጽሐፋቸው። እንደ አሁኑ ዘመን ስነ ጽሑፍ ከመስፋፋቱ በፊት በጥንቱ ጊዜ ስነ ጽሑፍ ስልጣኔ ላይ የደረሱት አገራት እና ባህሎች በቁጥር በጣም ጥቂት ነበሩ። አስገራሚ ጉዳይ እነዚህ ቀደምት ስነ ጽሑፎች እርስ በርስ ሳይጣረሱ ኢትዮጵያንና ህዝቦቿን ከየትኛውም ቀደምት ህዝቦች በጎላ ሁኔታ ደጋግመው በሌልና በቅድስናና በቀደምትነት የሚያነሱ መሆናቸው ነው። በተጨባጭ በምድራችን ጥንታዊ አፈታሪኮች ውስጥ የኢትዮጵያን ያህል የመላው ዓለም ቀደምት ስልጣኔዎች ደጋግመው የሚያነሷቸው አገራት በቁጥር በጣም ጥቂት ናቸው። እነዚህ ቀደምት መዛግብት የዛሬዋ ኢትዮጵያ የምትገኝበትን ቀጠና በተለያዩ ስሞች እየጠቀሱ ታሪኳንና ሕዝቦቿን በስፋት የዳሰሱ ሲሆን አንዳንዶቹ መሠረታዊ እውነት ያለባቸው፣ ሌሎቹ ደግሞ ተረታተረት የሚመስሉ ትረካዎችን የያዙ ናቸው። የግብፅ ሃይሮግሊፊክስ ሥነ ጽሑፍ የምድራችን ቀደምት ሥነ ጽሑፍ ከሚባሉት ውስጥ ይመደባል። እነዚህ መዛግብት በጥንቱ ዘመን ከምድራቸው በስተደቡብ ያለውን የምስራቅ አፍሪካ አካባቢ ህዝብም በምድር ላይ የመጀመሪያው ወጥ ያልተበረዘና አማልክትን በማገልገል ከሁሉ ቀዳሚ ህዝብ እንደሆነ ያስረዳሉ። መዛግብቱ ይህን የምስራቅ አፍሪካ አካባቢ ኩሽ ከሚለው ስያሜ በተጨማሪ የነሐሴ ምድር፣ በተለይም ደግሞ ፑንትታነትር ብለው ይጠሩት ነበር። ትርጓሜውም ፑንት የተቀደሰ ምድር ማለት ነው። እነዚህ የጥንታዊ ግብፅ መዛግብት አክለውም ስርዓተ አምልኳቸው ቅዱስ ብለው ከሚጠሩት ከዚህ ምድር እንደተቀዳ ጽፈዋል ምንጮቹ ኩሽ ወይም ፑንት ብለው የሚጠሩት የዛሬውን የኢትዮጵያ አካባቢ እንደሚያጠቃልል አሊያም በዋነኝነት ይህን አካባቢ እንደሚመለከት የሚጠቁሙ የአካባቢ ስሞችንም አካተዋል ለአብነት ያህል በ1450 ዓመተ ዓለም አካባቢ በግብፅ ፈርዖን ትተሞስ ሦስተኛ ዘመን የተጻፈ ሰነድ በፑንት ግዛት ውስጥ አዱሊት አማሱና ተካሮ የሚሉ የቦታና የህዝብ ስያሜዎችን አስፍሮ ተገኝቷል። እነዚህ አካባቢዎች በአሁኑ ዘመን አዱሊስ ሐማሴንና ትግሬ የተባሉት አካባቢዎች እንደሆኑ ተጠቅሷል። በዚህ አቅራቢያ ዘመን ሃትሽፕሱት ወደ ፑንት ምድር የላከችውን ከፍተኛ የንግድ ልዑካን በያዘው የግድግዳ ፍልፍል ላይ እንደ ኢትዮጵያውያን የለበሱ ሰዎች ተገኝተዋል። ተገዝተው ከተወሰዱ ምርቶችም ውስጥ እንደ ኩል እና ጣን አይነቶቹ ምርቶች ቃል በቃል ኩልና ዕጣን ተብለው ተጠቅሰዋል። ጥንታዊ የግሪክ መዛግብትም እንዲሁ ገና ስለ ጎረቤቶቻቸው ጣሊያንና ሲስሊ እንኳን ይህ ነው የሚባል እውቀት ባልነበራቸው በጥንቱ ዘመን ስለ ኢትዮጵያ በርካታ ሥነ ጽሑፎችን አዘጋጅተዋል። እነሱም በቋንቋቸው ኢትዮጵያ ብለው በሚጠሯት ምድር የሚኖሩትን ሕዝቦች ሲገልጹ በሩቅ ሀገር የሚኖሩ ከሁሉም የበለጡ ፍትሐውያንና በአማልክት የተወደዱ ከእነርሱ ጋርም ማዕድ የሚጋሩ ሲሉ ጽፈውላቸዋል። ጥንታዊ ነገሥታቶቻቸው ከአማልክትና ከኢትዮጵያውያን የተወለዱ ኃያላን እንደነበሩም ባፈ ታሪኮቻቸው ላይ አካተዋል። ላብነት ያህል የጥንታዊ ግሪክ ገናና ንጉሥ የነበረው ሄርኪውለስን የግሪካውያኑ ዋና አምላክ ዚዩስን በካስዮፒያ በኩል ከምትወለደው አልክማኔ ከተባለች ኢትዮጵያዊት እንደወለደው ይገልጻሉ። በሌላው ትረካቸው ደግሞ አውሮራ የተባለችው የንጋት አምላኪት ከትሮይ ንጉሥና ከኢትዮጵያዊት ከተወለደው ሂቶኒየስ ሜምኖን እንደወለደች ይተርካሉ። የኢትዮጵያ ንጉሠ ነገሥት የሚሉት ሜምኖን ደግሞ በግሪኮች ትልቅ ስፍራ የሚሰጠው የተከበረ ተዋጊ ነው። ከዚህም አልፈው ኢትዮጵያውያን በምድር ላይ የሰው ዘር መገኛና የኢደን ገነት እንደሆነች ገና ከጥንቱ ጀምረው ደጋግመው ጽፈዋል። በአምልኮ ሥርዓታቸው ውስጥ ትልቅ ስፍራ የሚሰጣቸው ስንዴና ወይንም ከኢትዮጵያ የተገኙ ስጦታዎች አድርገው ይቆጥሩ ነበር። የምድራችን ሌላኛው ጥንታዊ ባለሥነ ጽሑፍ ስልጣኔ የሂንዱ ሳንስክሪት ሲሆን እነዚህ መዛገብትም ኢትዮጵያንና ኢትዮጵያውያንን አንዳች ቅዱስ አድርገው የሚያሳዩ ጽሑፎች አሏቸው። በተለይም ፑራና በመባል የሚታወቁት የታሪክ መዛገብት ኢትዮጵያን ኩሽ ብለው የሚጠሯት ሲሆን የዚች ምድር ስልጣኔ በዕድሜ ከግብፅ የቀደመና ጥንታዊ እንደሆነ ያስረዳሉ። አያይዘውም በጥንቱ ዘመን የኢትዮጵያ ነገሥታት በህንድ ምድር ይመለኩ እንደነበር አስፍረዋል። እነዚሁ የፑራና ምንጮች ኢትዮጵያውያን ሀገራቸውን ህንድንም ሆነ ግብፅን በቀዳሚነት እንዳቀኑና ወደ ግብፅ ከመሄዳቸው በፊት ግን ህንድን ከከለዳውያኑ ሀገር እኩል በቀደምትነት እንደ መሠረቱ ይጽፋሉ። አክለውም የኢትዮጵያውያን ቀደምት መናገሻ ከተማ ሜሩ ትባል እንደነበረ ከገለጹ በኋላ የህንድ ዋና አምላክ የሆነው ኢንድራም የሜሩ ንጉሥ እንደሚባል ጽፈዋል። እነዚህ ምንጮች ምድርን በጥቅሉ በሰባት ክፍላተ ዓለማት የሚከፍሉ ሲሆን ቢያንስ ህንድን፣ ሜሶፖታሚያን፣ ግብፅንና አረቢያን በቀዳሚነት ያቀኑት ኩሻውያን ወይም ኢትዮጵያውያን እንደሆኑ ያሰፍራሉ። በጥቅሉ ጥንታዊ የህንድ ምንጮች የኩሽ ምድር የሥልጣኔ መነሻ፣ የአማልክትና የአማኞች አገር እንዲሁም የጥንታዊ ሕዝቦች መገኛ እንደሆነች በሥነ ጽሑፋቸው ውስጥ አስፍረዋል ይላሉ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚለው መጽሐፋቸው። ኢትዮጵያ የሚለው ስያሜ የዛሬዋን ኢትዮጵያ ብቻ የሚወክል ባይሆንም የምድራችን ጥንታዊና መለኮታዊ ሥነ ጽሑፍ ተደርጎ የሚወሰደው መጽሐፍ ቅዱስም ስለ ኢትዮጵያ በርካታ ታሪኮችን ያቀርባል። የመጽሐፍ ቅዱስ የመጀመሪያው ክፍል በሆነው ኦሪት ዘፍጥረት ላይ ኢትዮጵያ ከጊዮን ወንዝ ጋር ተያይዛ ከየትኛውም የዓለም አገር በፊት ቀድማ ተጠቅሳለች። ከዚህ ክፍል በፊት የተጠቀሰው ብቸኛ የቦታ ስም የኤደን ገነት ሲሆን ይህ ስፍራ በአመዛኙ ከየትኛውም የምድር ክፍል ጋር ተያይዞ አይጠቀስም። አንዳንድ ሃይማኖቶች ይህ ስፍራ ምድራዊ እንዳልነበረ የሚጠቅሱ ሲሆን፣ ሌሎች ደግሞ በአሁኑ ዘመን የማይታወቅ አሊያም ኢትዮጵያንም የሚጨምር እንደሆነ ይጠቅሳሉ። ጥንታዊ ግሪኮችና ራሳቸው ኢትዮጵያውያንም ቢሆኑ የኤደን ገነት ራሷ ኢትዮጵያ እንደሆነች ሲገልጹ ይደመጣሉ። ይህ ስፍራ እውነተኛም ይሁን ምናብ ወለድ አንድ ነገር ግን በእርግጠኝነት መናገር ይቻላል። በቀጥታም ሆነ በተዘዋዋሪ በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ስሟ የተጠቀሰችው አገር ኢትዮጵያ ብቻ መሆኗን ያለማመንታት መናገር ይቻላል። ይቺ ኢትዮጵያ ደግሞ የዛሬዋ ኢትዮጵያ እንደሆነች የሚያመላክቱ ነገሮች አሉ። በመጀመሪያ ደረጃ ቀደም ሲል ያነሳ ነው ኒው ኢንተርናሽናል ቨርሽን የተባለው መጽሐፍ ቅዱስ ኢትዮጵያ የሚሉትን ጥቅሶች በአመዛኙ ሱዳን እያለ ሲተካ በዘፍጥረት ሁለት 13 ያለውን ጥቅስ ግን እንዳለ መተው ነው። በሁለተኛ ደረጃ ሳይንሳዊ ጥናቶችም የኤደን ገነት ተብሎ ሊጠራ የሚችለው ስፍራ ዛሬ ከኢትዮጵያ እስከ ታንዛኒያ ያለው ምድር እንደሆነ አሳይተዋል። በያ በኩል መጽሐፍ ቅዱስ በአዲስ ኪዳን የወንጌል ስብከት መጨረሻ ላይ ከየትኛውም ዓለም ክፍል በተለየ ሁኔታ ሐዋርያው ፊልጶስ በራእይ ተነግሮት ከይሁዳና ሰማርያ ቀጥሎ ኢትዮጵያ በጃንደረባው አማካኝነት ወንጌል እንደተሰበከች ተጠቅሷል። ኒው ኢንተርናሽናል ቨርሽን የተባለ መጽሐፍ ቅዱስ ይህን ጥቅስም በሱዳን ሳይተካ እንዳለ ኢትዮጵያ ብሎ አስቀምጦታል። እነዚህ ሁለት ጥቅሶች መጽሐፍ ቅዱስ ላይ ሱዳን ተብለው ሳይተኩ የቀሩ ብቸኛ ምንጮች መሆናቸው ታሪኮቹ በትክክልም የዛሬዋን ኢትዮጵያ እንደሚወክሉ ማሳያ ናቸው። ይህም ኢትዮጵያ በግብፅ ሕንድና ግሪኮ ሮማን ጥንታዊ አረማውያን መዛግብት ብቻ ሳይሆን በመጽሐፍ ቅዱስም ጭምር ቀዳማዊትና ትልቅ መንፈሳዊ አስፈላጊነት ያላት አገር ተደረጋ እንደምትወሰድ ዓይነተኛ ማሳያ ነው። እነዚህ የተለያዩ ነገር ግን ፍጹም ተመጋጋቢ የሆኑ ጥንታዊ ሥነ ጽሑፎችን መሠረት በማድረግ ይመስላል ገና ከጥንቱ ዘመን ጀምሮ ተጠቃሽ የሆኑ የታሪክ ዘጋቢዎች ኢትዮጵያን የሚያዩበት መነጽር ከመዛግብቱ ጋር በጣም ተመሳሳይ ነበር። ላብነት ያህል በመጀመሪያ መቶ ክፍለ ዘመን ዓመት ዓለም የኖረው ግሪካዊ የታሪክ ጸሐፊ ዲዮዶሮስ ሲኩለስ ኢትዮጵያ ከየትም ዓለም ተሰደው ወደዚች ምድር ያልገቡ ቱባ የሰው ዘሮች የሚገኙባት፣ ከሁሉም ቀድመው አማልክትን ማምለክ፣ መሥዋዕት ማቅረብና መንፈሳዊ በዓላትን ማክበር የጀመሩ ብሎም መሥዋዕታቸው በሙሉ በሰማያ ሰማያት ተቀባይ የሆነላቸው ሕዝቦች የሚኖሩባት ሀገር ናት ሲል ጽፏል። ከክርስቶስ ልደት በኋላ በስድስተኛው መቶ ክፍለ ዘመን የኖረው ሌላኛው ታዋቂ የታሪክ ዘጋቢ ስቴፋነስ ኦፍ ቤዛንታይም ደግሞ ኢትዮጵያ በምድር ላይ የተመሠረተችው የመጀመሪያ ሀገር ስትሆን አምልኮተ ሥርዓትን በመትከልም ሆነ የእምነት ሕግጋትን በማበጀት የመጀመሪያዋ ሀገር ናት ብሏል። ጀምስ ብሩስ በ77 ወደ ኢትዮጵያ ከመግባቱ በፊት በኢትዮጵያ ጥናት ቀዳሚ ተጠቃሽ የነበረው አርኖልድ ሂረን ደግሞ ከዘመን ጅማሮ አንስቶ ኢትዮጵያውያን በጣም የተከበሩና ጥንታዊ የግብፅ፣ የግሪክ፣ የኤፍራተስ እና ቲግረስ ስልጣኔዎች ብዙ ምናባዊ ሥነ ጽሑፎችን ያዘጋጁላቸው ምስጢራዊ ሕዝቦች ናቸው ብሎ ጽፏል። የኢትዮጵያ ጥንታዊ ታሪክን በተመለከተ ሁለት ዓይነት የተለያዩ ምንጮች አሉ። የመጀመሪያው ምንጭ ሰለሞናዊ ምንጭ ተብሎ ሊጠቀስ የሚችል ሲሆን ሁለተኛውና ነባሩ ደግሞ ኩሻዊ ምንጭ ሊባል ይችላል። በሰለሞናዊ ምንጮች ስር እንደ ክብረ ነገሥት፣ ፍትሐ ነገሥት፣ ብለ ነገሥት፣ ታሪከ ነገሥትና እነዚህን ተከትለው የሚጻፉት አብዛኛዎቹ ገድላትና ድርሳናት ይገኙበታል። እነዚህ ምንጮች የኢትዮጵያ መጽሐፍ ቅዱሳዊ ታሪክ በመሠረታዊነት የሚጀምሩት ከሳባ ንግሥትና ከእስራኤል ንጉሥ ሰለሞን ግንኙነት ሲሆን የአገሪቱን ታሪክን በአመዛኙ የሦስት ሺህ ዓመት ታሪክ እያሉ ያስቀምጣሉ። ከአዳም ሄኖክና ኩሽ ጋር ለተያያዙት ትረካዎች በመሠረታዊነት እውቅና አይሰጡም። ነገር ግን በአንዳንድ ምንጮቻቸው ላይ ከጥፋት ውሃ በኋላ ወደ ኢትዮጵያ ገባ ተብሎ ከሚታሰበው ኩሽ ጀምረው የነገሥታትን ዝርዝር ያስቀምጣሉ። ለዚህ ደግሞ ታሪከ ነገሥቱን በዋነኛ አብነት መጥቀስ ይቻላል። ከዚህ በተጨማሪ አልፎ አልፎ ከሌሎች ምንጮች በውሰት በመውሰድ የኢትዮጵያን ታሪክ ከአዳም ኖህ ኩሽ መልከ ጸዴቅና ዮቶር ጋር እያዋረሱ ሊያቀርቡ ይችላሉ። ዋና መገለጫ ባህርያቸው ግን የኢትዮጵያ ታሪክ የሚጀምረው ከሳባ ንግሥት ዘመን ጀምሮ እንደሆነና የኦሪት እምነትም ወደ ኢትዮጵያ የገባው በዚህ ዘመን ነው የሚሉ መሆናቸው ነው። ኢትዮጵያ ከዚህ ዘመን በፊት እንደ ሀገርም እንደ ሕዝብም ዓለማዊት እንደነበረች ያስረዳሉ። የእነዚህ ምንጮች ዋነኛ መነሻ የግብፅ ወይም ቅብጢ ቤተ ክርስቲያን መሆኗ በውል ይታወቃል። ይህ ምንጭ የኢትዮጵያን ጥንተ ታሪክ የሚጀምረው በድሮው ዘመን ትኖር የነበረች አንዲት ኢትዮጵያዊት ሴት ከአንድ አሮዌ የተባለ ዘንዶ ልጅ ከወለደች በኋላ ይህ ዘንዶ አምላክም ንጉስም ሆኖ መሥዋዕት እየቀረበለት ኢትዮጵያን ለአራት መቶ ዓመት እየገዛ እንደኖረ በመግለጽ ነው። ከዚህ በኋላ ግን አንጋቦ የተባለ ልዕለ ተፈጥሯዊ መሰል ሰው ከአማሴን አካባቢ መጥቶ ዘንዶውን ገሎ በኢትዮጵያ ላይ እንደነገሰ፣ ኢትዮጵያን ለሁለት መቶ ዓመታት እንደ ገዛ ካሰፈረ በኋላ ግዱር ሰባስጦና ተዋሲያ የተባሉ የነገሥታት ስሞችን ያለ ተጨማሪ ዝርዝር ታሪክ ከጠቀሰ በኋላ ቀጥታ ማክዳ ወደ ተባለችው የሰባ ንግሥት ያመራል። የኢትዮጵያን ጥንታዊ ታሪክ ከመጽሐፍ ቅዱስ ትረካዎች ጋር ማወዳጀት የሚጀምረው ከዚህ በኋላ ነው። ሁለተኛዎቹ ምንጮች ደግሞ ኩሻዊ ተብለው ሊከፈሉ የሚችሉ ሲሆኑ በዚህ ክፍል በአመዛኙ በመዲራ ሳማን በላ የሚቀርቡት እንደ መጽሐፈ ሱባኤ፣ ዣን ሸዋ ቀዳማዊ፣ መጽሐፈ አብርሂት፣ ኢየሱስ ክርስቶስ በኢትዮጵያ ሰረገላ፣ ታቦር እዮርና፣ እንደ መጽሐፈ አክሱምና መጽሐፈ ሚስጥር ዛዶናይ ራፋኤል የመሳሰሉ ሌሎች የብራና መዛግብት ይገኙበታል። እነዚህ ምንጮች የኢትዮጵያን ጥንታዊ ታሪክ ከሳባ ንግሥት በፊት ከነበሩት አዳም፣ ሄኖክ፣ ኩሽ፣ መልከጸዴቅ፣ ዮቶርና የሳባ ወይም የአዜብ ንግሥት ጋር እያዋረሱ የሚያቀርቡ ናቸው። በዚህም እነዚህ ቀደምት የመጽሐፍ ቅዱስ ባለታሪኮች አንድም ኢትዮጵያዊ አሊያም በተለያዩ ዘመናት ከኢትዮጵያ ጋር ጥልቅ ግንኙነት የነበራቸው እንደነበሩ ይገልጻሉ። ነገር ግን እነዚህ ምንጮችም ቢሆኑ ሰለሞናዊ ትረካዎችን አብረው እየቀላቀሉ ያቀርባሉ። በመሠረታዊነት ግን ከኩሽ ነገድ ወይም ቱባ ኢትዮጵያዊ ብለው የሚያስቧቸውን ቀደምት ባለ ታሪኮች ከየትኛዎቹ መዛግብት በተለየ ሁኔታ ታሪካቸውን በዝርዝር ያሰፍራሉ። አጠቃላይ ኩሽን የተመረቀ ብቻ ሳይሆን በአባቱ ካም ኤላ ዘቦ የተባለ የዘላለም ክህነት የተሰጠው ብዙ መጽሐፍት የጻፈ አባት አድርገው ይተርካሉ። ኩሻዊ ምንጮች ዘፍጥረት ምዕራፍ ሁለት ላይ የኤደን ገነት ምድርን ከሚያጠጡት ወንዞች መካከል አንዱ ኢትዮጵያን ይከባል መባሉን ተከትሎ የመጀመሪያው ፍጡር አዳም ጥቁር ኢትዮጵያዊ እንደነበረና የኤደን ገነት የተባለችው ምድርም ኢትዮጵያ እንደሆነች አሊያም አዳም ከገነት ወደ ኢትዮጵያ ምድር እንደተጣለ ያስረዳሉ። ቀጥሎም የዛሬዋ ኢትዮጵያ ለመጀመሪያ ጊዜ ከጥፋትዋ በፊት እንደ አገር የቆመችው ኦሪ ወይም አራም በተባለ የአዳም ልጅ አማካይነት በ4470 ዓመተ ዓለም እንደነበረ ያትታል። ይህን ተከትሎ የኢትዮጵያ ቀዳማዊ ስያሜም አራም ይባል እንደነበረ ያስረዳል። ቀጥሎም በአባታቸው ኦሪ ምክንያት ኦሪት የተባሉት እነዚህ ቀዳማዊ ሕዝቦች የኖህ ዘመን የጥፋት ውኃ እስኪመጣ ድረስ በ21 ነገሥታት የዛሬዋን ኢትዮጵያ እንዳቀኑ ዝርዝር መረጃ ያቀርባሉ። በመጨረሻም ይህ ትረካ የኖኅ ዘመንን የጥፋት ውኃ ከዘከረ በኋላ ውኃው ሲደርቅ የኖኅ ልጅ ካምና ልጁ ኩሽ ወደ አዳም ወይም አራም ምድር ተመልሰው ዛሬ ኢትዮጵያ የተባለችውን አገር እንደ ገና እንደ መሠረቱ ያስረዳሉ። ኢትዮጵያ የሚለው ስያሜም ኢትዮጵስ ከተባለው የኩሽ ልጅ ወይም የመልከጼዴቅ ልጅ እንደተወሰደ ይጽፋሉ። እነዚህ ምንጮች በዋነኛነት ኢትዮጵያ ከአብርሃምና ከሙሴ ዘመን ጀምሮ ከሕገ ልቦናና ኦሪት እምነቶች ጋር ትውውቅ ብቻ ሳይሆን ሰፊ ግንኙነት እንደነበራት ነበራት የሚያትቱ ናቸው። ኩሻዊ ምንጮች ስያሜያቸው በራሱ እንደሚያመለክተው ሀገር በቀልና ነባር እንደሆኑ የሚያመላክቱ ነገሮች አሉ። ለአብነት ያህል በዚህ ክፍል ውስጥ የተካተቱት ተረካዎች አንዳንዶቹ፣ በአመዛኙ ሌሎቹ ደግሞ ከናካቴው ለማለት በሚያስችል ልክ ተሰምተው አያውቁም። ይህም ቅብጤዎች ወይም ግብጾች። ቱባው የኢትዮጵያ ታሪክ እንዲረሳ እና እንዲጠፋ ከማድረጋቸው በፊት እንደነበሩ የሚያመላክት ነው። ይህን ተጽዕኖ ተከትሎ ይመስላል በአሁኑ ወቅት በኢትዮጵያ ውስጥ ሦስት ዓይነት ልማዳዊ የነገሥታት ዝርዝሮች ተለይተው ይታወቃሉ። አንደኛው ከካም ወይም ኩሽ የሚጀምር ሲሆን፣ ሁለተኛው ከአጋዚያን፣ ሦስተኛው ደግሞ ከዘንዶ ይጀምራል። በዘንዶ የሚጀምረው ዝርዝር ከዚያ በፊት ምንም ዓይነት ነገሥታትን አይጠቅስም፣ የማክዳን የዘር ሐረግም አያመላክትም። ከካም ወይም ኩሽ የሚጀምረው ዝርዝር ደግሞ ማክዳ አዜባውያን ከተባሉ ነባር የኢትዮጵያ ሕዝቦች እንደተገኘችና በኢትዮጵያ ምድር ከነገሱት 43 ንግሥቶች መካከል 33ኛዋ እንደነበረች ያስረዳል። ሁለተኛው ዝርዝር ደግሞ የነገደ ዮቅጣን ታሪክን ያሰፍራል። በግልጽ መመልከት እንደሚቻለው የመጀመሪያው ዝርዝር ኩሻዊ ምንጭ ካለው ነው የሚመደብ ሲሆን፣ ሦስተኛው ደግሞ ሰለሞናዊ ሊሆን እንደሚችል መገመት ይቻላል። ሁለተኛው ዝርዝር ሰለሞናዊ ትረካውን ተከትሎ ከሁለቱ ምንጮች በማውጣጣት የተሠራ ይመስላል። በጥቅሉ ኩሻዊ ያልናቸው ምንጮች አስቀድመን ካነሳናቸው የጥንታዊ ግብፃውያን፣ ግሪካውያንና ህንዶች ትረካዎች ጋር በጣም ተቀራራቢ ናቸው። ሁለቱም ትረካዎች እርስ በርስ ሳይጣረሱ ኢትዮጵያ የመጀመሪያው የሰው ልጅ መገኛና የጥንታዊ ሃይማኖቶች ምድር እንደሆነች ይተርካሉ። ጥንታዊት ኢትዮጵያ ወይም ኩሽ የመጀመሪያው የሰው ልጅ ወይም አዳም መገኛና የቀደምት ሃይማኖቶች ምድር መሆኗን የሚያትቱትን አፈ ታሪኮች በነባራዊው የሳይንስ ጥናት መመርመር ይቻላል። በማንኛውም ሕዝብ ቅድመ ታሪክ ጥናት ውስጥ በቀዳሚነት የሚነሱት የጥናት ዘርፎች አርኪዮሎጂ፣ አንትሮፖሎጂና የማኅበረሰብ ሥነ ፍጥረት ወይም ፖፕሌሽን ጄኔቲክስ ናቸው። ባለፉት 200 ዓመታት ገደማ አርኪዮሎጂ በመላው ዓለም በርካታ ቁፈራዎችን በማድረግ የተደበቁ ታሪኮች አደባባይ በማውጣት የተሸቀጡ ታሪኮችን እርቃን አስቀርቷል። በኢትዮጵያም ከዚህ የተለየ ታሪክ የለውም። አርኪዮሎጂው ኢትዮጵያ የሰው ዘር መገኛ መሆኗን በስፋት ያረጋገጠ በመሆኑ ትልቅ ዋጋ የሚሰጠው ቢሆንም ይህ ጥናት ዝግመተ ለውጥን ማዕከል ያደረገ በመሆኑ በዋናነት ከሰው ልጆች አመጣጥ ይልቅ የሰው መሰል ፍጡራን አመጣጥ ላይ ያተኮረ ነው ማለት ይቻላል። ነገር ግን ይህ ዘርፍ ቀደም ብለን ያየናቸው ስነ ጽሑፎች ሲዘግቡ የኖሩትን ሐቅ ያረጋገጠ አይተኬ ሳይንስ መሆኑ መዘንጋት የለበትም። በሌላ አቅጣጫ ባለፉት 20 ዓመታት ውስጥ ተመስርቶ በዚህ ዘመን ከፍተኛ ውጤት እያስመዘገበ ያለው ፖፕሌሽን ጄኔቲክስ የተባለው የማኅበረሰብ ሥነ ፍጥረት ጥናት በጣም አስገራሚ በሆነ ሁኔታ ከዛሬዎቹ የሰው ልጆች የዘረመል ናሙና ወስዶ በመመርመር የሰው ልጅን አመጣጥና የፍልሰት አቅጣጫዎች ከነ ዘመናቸው ለመረዳት ችሏል። በዚህም ኢትዮጵያ የሰው ዘር መገኛ ናት የሚለውን ጥንተ ታሪክ በዚህ ሳይንስ አዲስ እይታ መመልከት እንችላለን ይላሉ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚለው መጽሐፋቸው። መጽሐፉ አያሌ ነገሮችን ያነሳል። ለዛሬ ይሄ ይበቃናል። ምናልባት ሳምንት ጥቂት እንጨምርላችሁ ይሆናል።